ሰላም፣ ሰላም ውድና የተከበራችሁ ቤተሰቦቼ እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበል እያልኩኝ እህታችሁ ሜላት ነኝ። ለቻናል አዲስ የሆናችሁ ቻናሉ ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ፣ እንዲሁም ነባሮቹ ላይክ ሸር እያደረጋችሁ በኮመንት አብራችሁን ቆዩ። የእህታችን አስከሬን ወደ ሀገር ገብቷል ማለት ነው። እውነት በጣም አሳዛኝ እንደው በቃ በስደት እግዚአብሔር ነው የምላችሁ። በጣም ነው ያሳዘነችኝ። እና በተለይ እህቷ የሞተ ሙቷል፣ ግን ቋሚ ነው። እና በዚህ ሰዓት የሞተ ሙቷል፣ መቼም አይመለስም። ባትሞት ያሰበችው ቢሳካላት ወደ ሀገሯ ብትገባ፣ ሁሉም ማለት አናቃትም ነበር እኛም ሲጀመር ገብቷቸዋል የሚያውቋት ቢያውቋትም እኛም አናቃትም ነበር። የው ሰው ከሞተ በኋላ ነው በሚዲያ የሚጋነነው። የሆነ ነገር ከደረሰበት የሆነ እንትን ላይ ሲሆን በዛን ሰዓት ግን አሁን ይቺ ልጅ የተለያየ እንትኗን ሲያወጡ ምንም ምን አስቸግርሻለሁኝ ቢበዛ ጾሎት አድርጊ ሊብልሽ ነው ምናምን የሚል ወይስ የሚል በቪዲዮ የተቀዳ ምናምን እሱን እሱን ይለቃሉ ግን ይሄ ለእህቷ እንዲሁም ለወዳጅ ዘመዶቿ ጸጸት ነው የሚሆነ የዛኔ ያሟት እያለ ከጎኗ ሆነን በነበረ። የዛኔ ምንሽን ነው በቃ፣ በምን እናግዝሽ፣ እናስታምሽ፣ እናሳክምሽ ብለናት በነበር የሚል ብዙ ጸጸቶች ይኖራሉ። እህትየዋ ምናልባት ልብ ታማሚ እንደሆነች እንኳን እህትየዋ፣ በስደት ያሉትም በውጭ ያሉትም ሮማን ተሰማ ሁሉም ሰምተዋል። እና ምን እንደምላችሁ አላቅም። በጣም ነው ልቤን የሰበረች ልጅቱ እህቷ ስፍስፍ ስትል እግዚአብሔር ነው የምላችሁ። እህቴ ገብታለች ተቀብያታለሁ። በቃ ድምጿ ዝግትግት ብሏል። ምናልባት የሰማችሁ ብዙዎቹ ሰምታችሁት ሊሆን ይችላል። በጣም ነው አንጀቴን የበላችሁ። ምክንያቱም በቅርብ ነው እናቷን ያጣችው፣ ድጋሚ እህት እንግዲህ ሙሉ ቤተሰብ በየ ማለት በየጊዜ የጊዜ ልዩነት ቢሆን በየጊዜው ሀዘን ከባድ ነው። ለዛውም በቃ እኔ እንጃ አላቅም እህት እናትን የመሰለ ነገር ስታጡ በቃ ምንም አይነት እግዚአብሔርን የመጽናናትንትን አያጽናናችሁም፣ እና በጣም ትጎዳለች። የሞተ ላይ መለስ ይሏል። ግን እህቷ በጣም እውነት በጣም እያሳዘነችኝ ነው። የኔ እናት ፈጣሪ ነብሷን በአጸደ ገነት ያኖረው። እኔ በጣም ነው ያሳዘነችኝ። እግዚአብሔር ነው ምላችሁ። በጣም ነው ያሳዘነችኝ። እንግዲህ እግዚአብሔር ነብሷን በአጸደ ገነት ያኖረው። እሷ ታውቃ መቼም ሬሳዋን በዛም በዚህም ብለውን ተስፈሽ ዛሀር አድርገው፣ እግዚአብሔር ይስጠው። ያው ለስደተኞች አሁን እንትን አቋቁመዋልና እዛ ሬሳም ሆነ እንዲሁም ደግሞ ተይዘው የሚገቡት ወይም በሆነ ችግር ላይ ታመው ለሚገቡት እነሱን እንዲቀበሩ ተቋም የሆነ ተቋም ጀጎል የሚል ተቋም አቋቁመዋልና በዛ ተቋም እንትን ለስደተኞች እንግዲህ ተግቶ እየሰራ ይገኛል። ተስፌሽ ዛራር የወንድማችን እግዚአብሔር እድሜና ጤና ይስጠው። እንግዲህ የዚህችን የእህታችንንም ጉዳይ ከዛ አስጨርሶ ነው እሱ አስጨርሶ ነው እና ወደዚህ፣ ማለት ሁሉንም ነገር ካስጨረሰ በኋላ ነው ከዚህ ሬሳው ወደዛ እንዲገባ የተደረገው። ግን አሁን በቀደም እኔም በሞተች ቀን ገብቼ ነበር። እንደነገርኳቸው አማማቷ ምክንያቱ አልታወቀም። ምክንያቱም ደም በደም ሁናለች ምናምን የሚል ብዙ መረጃዎች እየወጡ ነበረ ግን በተገኘው መረጃ ልቧን እንደምታ እንደ ታማሚነቷ ምናልባት ስትሞት የልቧ ምናልባት ልቧ ፈንድቶ ሊሆን ይችላል። የሆነ ነገር ችግር ደርሶ ይሆናል። በአፏ ደመቶ ሊሆን ይችላል። ታቃላችሁ። እሱን አይተው ሊሆን ይችላል፣ አይፈረድባቸውም። እና በልቧ ምክንያት እንደሞተች ነው እንግዲህ የተነገረው ማለት ነው። ሬሳዋም ገብቷል። በነበረው ምርመራ በልቧ ምክንያት እንደሞተች ነው የተነገረው እና ብዙ እናስባለን እግዚአብሔር ነው የምላችሁ ሻንጣዋ ሲገባ ሻንጣዋ ካሷ ቀድሞ ሻንጣዋ ሲገባ ከሬሳው ቀድሞ ሻንጣዋ ሲገባ እዛን ሰአቱ ሁላ ነበር ህዝብ እያለቀሰ የነበረው ጓደኞቿ እንግዲህ በሚዲያ በጣም ያሳዝኑ ነበር እና ሻንጣዋ ቀድሞ ሲገባ እንደዛ እውነት በቃ በሚዲያ ሁሉም እነ ሮሚም ነበሩ። ሮሚ እንኳን በቀደም አንስታ ገና ስንሰባ አሰሰማ አንስታ ነበር እሬ ስትል የነበረችው ምክንያቱም ያው የልብ በሽታና ይሄ የሆነ የሆነ በቃ በሽታ ካለባችሁ ጊዜ የማይሰጥ በሽታ አለ። በተለይ እዚህ ሙቀቱ ጋር ተያይዞ ማለት ነው። ሙቀት ነው። አሁን በጣም ሙቀት ነው። እንደውም ልጅቷ ህይወቷ ባለፈበት ሰሞን የሚገርማችሁ በጣም ሙቀቱ ጨምሮ ነበር ሁለት ቀን በጣም ኦቨር ሆኖ ነበረ። ቤት ራሱን እውነት መተንፈስ እስከሚያቅቴ ድረስ የሆነ በቃ ትንፋሽ እያጠረ ነበር። ወደ ውስጥ በቃ እየሳቡኝ እና ውጭ ለሚሰሩት ነበር ነው የዛን ሰዓት ስማ እኔ ቤቱኝ እንደዚህ የታፈንኩኝ እዛ ፀሐይ ላይ የሚሰሩት ወንድሞቻችን እንዴት ነው የሆነ እየ ነበር ለእነሱ ነበር ያሰብኩት ያዘንኩት። ና እሷን በዛን ሰሞን ነው እንግዲህ አፍኗት ነው ሙቀቱም ተደራረበባት በቃ የሆነ ነገር አፍኗት ነው። እና እግዚአብሔር መሞቻ መሞቻችንን ያዘጋጅልናል ግን እግዚአብሔር ደግሞ እውነት ሞታችንን በስደት አድርገው እንደ ወጥቶ ካመቅረት ከመቅረት እግዚአብሔር ይሰውረን። በስደት ካመቅረት እግዚአብሔር በሙሉ ጤናችን እንደመጣን በሙሉ ጤናችን ተመልሰን ከወገን ከሀገር ከዘመድጋ ሆነ የመጣውን እንደ ሁሉም ከዛው አብሮ ይሁን። እንደ እውነት ነው የምላችሁ። ስደት በስደቱ ናችሁ በተለይ እንመጣለን ብላችሁ ቀጠሮ ስትይዙ ሻንጣዋን አስተካክላ ታርጎ ልታደርግ መሄጃዋ ደርሶ ልትሄድ የተስተካከለች ልጅ ነበረች። ግን ያው ሌላ ነገር ሆነና እሷ በህይወት ልትሄድ ያሰበች ሬሳዋ አባ ሳጥን ገባና እቃዋም እንግዲህ ታርጎ ልታደርግ የነበረችው እቃ መቼም ሌላ ሰው ካለ ይሄዳልና የሷ ህይወትን ቢያልፍ እቃዋ ገብቷል። ቀድሟት ነው ከሬሳው ቀድሞ ነው የገባውና እውነት በጣም ነው ልቤን የነካችኝ እና እሷ ሌላ ደግሞ አንድ ተህታችን እንዲሁም በቤሩት በ የእኛ ሞት በየቦታው ነው። ታውቃላችሁ። እኔ እንጃ አላቅም ምን እንደምላችሁ። ያስፈራል። ጊዜ ሆኔ እንደ እውነት ሁላችሁም እንደ አጥብቃችሁ ጸልዩ። እንደ አሁን እንደውም አሁን አሁን ሰው እግዚአብሔር ይመስገን ወደ ራሱ እየተመለሰ ነው። ይሄን ነው ጎጠኝነት፣ ዘረኝነት የሚለውን ብዙ እየተወው ነው። የሚገርማችሁ ነገር እንደማይጠቅም እያየው ነው። ምክንያቱም ሞት እንዳለ እያወቁት ነው ብዙዎቹ እንደዛ ሆይ ሆይ ያዙ ይልቀቁኝ እንደዚህ በቃ ቁረጡ ይፍለጡ ሲሉ የነበሩት ሁሉ ትተዋል። አሁን ብዙዎቹ እኔ እንደማያቸው ማለት ነው። ምክንያቱም ወደ ራሳቸው ተመልሰዋል። ይህ ነገር እንደማያዋጣቸው እያዩት ነው መሰሌ። ብዙዎቹ እየተው መጥተዋል። ህዝብን ሲያስጨርሱ የነበሩት ሁሉ ረብ እያሉ መጥተዋል። ብዙዎቹ ና፣ በጸሎታችን እንተሳሰብ። በእውነት ነው ምላቸው። ወጥቶ ከመቅረት ፈጣሪ ሰውረን በሰው ሀገር ከመቅረት ብዙ ሀሳብ ብዙ ህልም አለን። በተለይ እናት አባት፣ ወገን ዘመድ ካዛ ጓግቶ እየጠበቃችሁ ሬሳ ሲገባ ምን አይነት ስሜት እንዳለው ከባድ ነው ከባድ ነው ለመገመት እራሱ እና አንድ ትበታችን እንደዚሁ ደግሞ በቤሩት ሞታለች መኪና ተገጭታ ማለት ነው። እና ትናንትና አንድ ታውቃታለሁ የምትል በሀቦ ቤት ገብታ እየተናገረች ነበር። እና ልጅ አላት ቤሩት ነው የምትኖረው ልጅቷን ያው ቤሩት ለምሳሌ ኖርማሊዝም ብለው ሲወልዱ ልጆቻቸውን መዋያ ቦታ ቅናሽ የሆነ መዋያ ቦታ ፈልገው ነው ወስደው እዛ አስቀምጠው ስራቸውን የሚሰሩት። እና ወይም በየጊዜው ቀለብ እየወሰዱላቸው ሊሆን ይችላል ወይም እያመጡ እየወሰዷቸውም ሊሆን ይችላል። እንደዚ አይነት ነገር ነው የሚያደርጉት። ይች ልጅም እንግዲህ ልጅቷን የሆነች ሱዳን ጋር ነበር ያስቀመጠቻት የስድስት ዓመት እንደዛ ነው ያ ነ የስድስት ዓመት ትልቅና ልጅቷ መቼም ልጅቷ ትልቅ ናት። ልጅቷን ከሱዳን ጋር አስጠግተ ያው ስራዋን የምትሰራ ሴት ነበረች። እንግዲህ አጋጣሚ ሆኖ በመኪና አደጋ ህይወቷ ሲያልፍ ማለት የሚያውቋት እንግዲህ ጓደኞቿ ምናምን ሊሆኑ ይችላሉ። እንግዲህ ብዙም አሁን አንዳንዴ ብዙም ያለመቀራረብ ብዙም የሆነ የሚያራርቃችሁ ነገር እኛ እንደው እርስ በርስ እውነቴን ነው የምላችሁ እንደ በምንም ነገር የተቀራረብነ ብንሆንም እርስ በርስ ምቀኝነታችን በጣም የጎላ ነው እና ስንቀራረብ አንወደድም፣ ስንራራቅ ነው የሚሻለን። እና እኔ እንጃ በዛ አይነት አንግል ሊሆን አላቀም። ብቻ እችል ወጥታ ስትቀር ሁለት ቀን ሶስት ቀን እያስቆጠረ ስትሄድ ጓደኞቿም እንደዚሁ ሲያፈላልጉ ሊያገኟት አልቻሉም። ያው ስልኳም በጊዜው ደውለው አልጠየቁ። ምናልባት ባትሪም ዘግቶ ሊሆን ይችላል እዛውም፣ ወይም እንግዲህ መኪናው ጋ አደጋው ሲደርስ እዛው ተሰብሮም ሊሆን ይችላል ስልኳ አይታወቅም። እችልጅ ግን ሙታ ህይወቱ አልፎ ሆስፒታል ገብታለች። ከዛ ያው ጓደኞቿ እያፈላለጓት ባለበት ሰዓት፣ ይቺ ሱዳን ልጅቷን እንዲወስዱላት በቃ ሀበሻ የሆናችሁ ልጅቷን ውሰዱ፣ እናቷ እንደዚህ ብላ መኪና አደጋ ደርሶባታል፣ ምናምን እያለች እንትን ስትል ሲያጠያይቁና ሴትዮዋ ያው ስለምታቃት ምክንያቱም ልጅቷን አስቀምጣለች፣ እየጠየቀ እየሄደች ስለምታገኛት ወይም በሳምንት የሚሆን በቀን ቀለቧን እየወሰደች ስለምታገኛት እዛች ልጅቷ አሁን እናቷ ሕይወቷን ማለፉን ስታውቅ፣ ልጅቷን እንዲወስዱላት ሀበሻ የሆኑት ምክንያቱም የእሷ እንትን የሆኑት ልጅቷን እንዲወስዱላት ትናገራለች። ከዛ በኋላ ምንድን ነው ያደረጉት? ሀበሻዎችም ሴትዮዋን በደንብ ታውቂያት አለፍ ማለት ጓደኞቿም የተባሉት እኔ እንጃ ጓደኛም አይመስለኝም። ብቻ ልጅቷን ውሰዱልኝ በማለት ይመስለኛል ሌሎቹም ተነሳስተው ሊፈልጓት እና ላያት አላወቋትም እነሱ ግን ሱዳኗን ወስደው ስደው ሲያሳዩ እሷ ናት ብላለች ነው የሚሉት። ህይወቷ አልፏል። ልጅቷ ደግሞ እሷ ጋር ነበረች፣ ሱዳኗ ጋር እውሰዱልኝ ብላ ሪኮቁ ስትል አንዲት አበሻ ወስዳ ልጅቷ እንዳስጠጋቻት ኤምባሲ ወስደው፣ ኤምባሲ ተቀበሉን ስሏቸው ልጅቷ የእሷ ልጅ መሆኗን በምንም አናቅም፣ ተመርምራ በዲኤንኤ እሷ ልጅ መሆኗን ካላወቅና ልጅቷ ልንቀበል አንችልም አንቀበልም ነው አሉ ያለው ኤምባሲውም። ስለዚህ ልጅቷ የትወርቃለች? የልጅቷ የልጅ ጣፈንታ የሆነ ነገር እንደሚመጣብን እግዚአብሔርን በቃ አላደለ። አንዳንዴ የሆነ ነገር ሲፈጠር አስተማሪም ሊሆን ይችላል፣ ለሌሎቻችን። በተለይ እግዚአብሔር ነው የምላቸው፣ አስቀድመን የምናስተካክለው ነገር በአጋጣሚ ምን እንደምትሆኑ አታውቁም። እና አንድ ጊዜ ሀገር ቤት እያለሁ ነው የሆነች ጓደኛ የነበረች እና ሁሉ ነገሬን አስተካክዬ ነው ምክንያቱም መንገድ ላይ ምን እንደምሆን አውቃለሁኝ ስል ነበረ፣ ልሞት እችላለሁኝ ምክንያቱም ከተስተካከልኩ ለምንም አላስቸግርም ጥፍሯም ቆርጣ ምናምን ተስተካክላ እንደዚህ ብላ ስትወጣ ችዬ እንዱ ለምድንል ጊዜ እንደዚህ የምትይ ብላት ነበር ተይ ሜልዬ ምክንያቱም የሰው ልጅ ምን እንደሚሆን ሲወጣ በሰላም ይመለስ በዛው ቅሬ ምን እንደምትሆኝ አታውቂም እና መስተካከሉ አይከፋም ትላለች እና አንዳንዴ ሞት እንዳለ ማወቅ አለብን የሆነ ነገራችንን የሆነ ነገር በተለይ ሲኖረን ገብቷችኋል ጓደኛ በተለይ በውጭ ስንሰራ ጓደኛ ሊኖረን ይገባል የኛን የሚያውቅ ቤተሰቦቻችን የሚያውቅ ቤተሰቦቻችን ካስተዋውቀን ስለ የቤተሰቦቻችንን የሚያውቅ መኖር አለበት። አሁን እቺ ልጅ ጓደኞቿም የሉ፣ ልጅቷን የሚያውቃትም አልተገኘም። ያች ልጅም የት ጠጋ ምክንያቱም የኔ የምትለው ጓደኛ ስላልነበራት ነው እንግዲህ፣ ይች ልጅም ራሱ ህፃኗ ራሱ የእሷ አዳጋቢ ሲደርስባት ሌሎች ጓደኞቿ ዶ ያነሷት ነበር። እና የሆነች አበሻ ናት። አሁን ወስዳ ልጅቷን አስጠግታት ያለችው እና ፀጉሯ ራሱ እንዳልታ እንትን ሁኗላ ተያይዞ ማለት ነው። አልፈታ ብሎ እና የወሰደቻት እንትን ስትል እና በጣም ማለት ሱዳኗም ነው። ያው እንግዲህ፣ እሷን ፀጉር ምናምን ዘወር ብላ ላታያት ትችላለች፣ ወይም እየሄደች አጠይቃት ምን ያላቅም። ከአስራ አምስት ቀን በላይ ሆኗታል፣ ነው የሚባለው፣ ከሞተች ከተገጨች፣ ምክንያቱም ጠያቂ ስላጣች ነው በአሊ ባይ ሰላጣች ነው በዛው እንደዚህ ብላ የቀረችው እና ልጅቷን ግን ሚዲያ ላይ ለቀው ነው። ቤተሰብም ካለ ስሟንም የሚያውቅ ካለ ስሟን ማን እንደሆነ ምንም አይነት ወረቀትም አልተገኘም፣ የልጅቷ ወረቀትም አልተገኘም። ስለዚህ እሷንም የሚያውቅ ካለ፣ የልጅቷን ቤተሰብ የሚያውቅም ካለ ብለው ነው ሚዲያ ላይ የፖስት ሰጧት ማለት ነው። ሞታ ላይ ብለው በዛን ሰዓት እናት ብታይ፣ እህት ወንድም ቢያይ፣ የእሷ ቤተሰብ የሆነ ቢያይ እሷን ሲያዩ ምንድን ነው ያ ያሉ ቢያይ ሳይሆን ያ ያሉ ሚዲያ የማይጠቀም ሰው የለም፣ እና በአሁኑ ሰዓት ያ ያሉ በዛን ሰዓት ምንድን ነው የሚሰማቸው? ምንድን ነው የሚሰማቸው? እግዚአብሔር ነው የምላቸው እኔ በቃ አንዳንዴ በቃ የጊዜውን ጊዜውን የእለቱን መኖራችንን ሳይሆን ብዙ ነገር ያጋጥመናል። ሴት ነን እና ብዙ ነገር ብዙ ቻሌንጆችን አሳልፌ ያለውን ብዙ መከራ ብዙ ስቃይ ሁለት አመት በር ተዘግቶብኝ መኖሬን እንኳን የማይታወቅ እናቴ ደምን እየለቀሰች መኖሪያ ብዙ ነገር አሳልፌያለሁ። እኔ ራሴ በእድሜ ማለት ነው ታውቃላችሁ፣ ብዙ ነገርን አሳልፌያለሁ። ግን ያው ሁላ ስታሳልፉ ደግሞ የራሳችሁ ሰው ቤተሰቦቻችሁን የሚያውቅ የሆነ ችግር እንኳን ቢደርስባችሁ የእናንተን የሆነ ነገር ሆን በቃ በተስፋ ቤተሰብ እንኳን እናንተን እንዳይጠብቅ በተስፋ እናንተን የሆነ ነገር እንትን እንዳይሄድ ቢያንስ የእናንተን መርዶ የሚያደርስ እንኳን ካጠገባችሁ ጓደኛ ሊኖራችሁ ይገባል። ገብቷችኋል? ለዛ ሰው እኔ እንኳን ይሆነ እንደዚህ እንደዚህ ይሆነ ንግግር ቢደርስብ በዚህ ስልክ ደውለሽ ቤተሰቦችን እንዲ እንዲፉናለች ብለሽ እንደዚህ ብለሽ መናገር አለብሽ። ይሄን የምንሆኑ አይታወቅም። ምክንያቱም ሁላችን በፈጣሪ እጅ ነው ያለነው። አሁን እኔ ለፈልፋለሁ በደቂቃ ምን እንደምሆን አላውቅምና እንደው እንደ ትምህርትም ቢሆነ ነብዬ ነው ያወራሁት እዚህ ጋርና እውነቴን ነው የምላችሁ። በተለያየ አካባቢ ሆናችሁ ሴትነን የሚያጋጥመንን አናቅምና ልንወልድ እንችላለን። የተለያየ ነገር ሊኖር ይችላል። ልጅ ከጠገባች ሊኖር ይችላል። በተለይ በስደት ልጅ ይዛችሁ ያለ አባት በተለይ በጣም ከባድ ነው። በጣም ከባድ ነው። ያ ሰው ከጎኑ ሁኖ ልጁን መንከባከቢ የማይችል ከሆነ ባትወልዱ ነው ምለው ነው። ለምን ተብሎ ባይወለድን ማለት ማካንኩኝ ብቀርስ ምን አባቱ። ምክንያቱም ለራሴ እየተሰቃየሁ ሌላ ነፍስ አንጥቼ ከማሰቃይ በቃ ራሴ ብቻ ልሰቃይ እስከ ህይወት ፍጻሜ ያለቅ ሌላ ሰው አንጥቼ እንደኔ ካማሰቃይ እኔ ሳይመቸኝ እኔ እየተሰቃየሁኝ፣ በዚህ ስራ ያልተመቻቸን ኑሮልኝ እንደገና ሌላ ነብስ አንጥቼ ለስቃይ ካምዳርግ ባይወለደስ ቢቀርስ ነው የምለው። አንዳንዴ የሆነ ነገራችንን ቆጠብ አድርገን ብንይዘው የሆነ ነገር ላይ ሳይደርስብን እዛ ላይ አርቀን ብናስብ፣ እርግጠኛ ነኝ ይች ልጅ ያስወለዳ ሰው ቢያግዛት ኑሮ ገብቷቸዋል። ቁጭ ብላ እንኳን ልጇን ታስተምርት ከዛሬ ትምህርትም ታስገባት ነበረ። እሷም ደግሞ ልጅቷን ትንከባከብ ነበረ። የልጅቷን ማድራሻዋን ቤተሰብም ማለት ጓደኛ ምንም ሊኖራት ይችል ነበር። ብቻዋን ስለሆነች ነው መከረዋል፣ ብዙዎቻቸው። ምክንያቱም ብዙ ስለምሰማ ነው። እዛ ቤይሩት ያሉ በተለይ እንደዚህ መዋያ ቦታ እየወሰዱ ልጆቻቸውን፣ ሱዳኒ ሊሆኑ ይችላሉ፣ እንደዚህ ጓንዳዎች ሊሆኑ ይችላሉ፣ የተለያዩ ሰዎች ሊኖሩ ይችላሉ። የሆነ ሰፋ ያለ ቤት እንደዚህ ልጆች ሰብስበው ይይዛሉ ማለት ነው። በየወር እየተከፈላቸው በቅናሽ ልክ እንደ መዋለ ህፃናት ሳይሆን ወይም እንደ መዋያ ቤት ሳይሆን እነሱ በቅናሽ እንደዛ አድርገው ይይዛሉ። ግን ትምህርት የለም፣ ምንም ነገር የለም፣ ምንም ነገር የለም። ቀለምም ቢሆን እነሱ ካልወሰዱላቸው አያበሏቸውም። እንክብካቤ፣ ጽዳት የለም። ገብቷቸዋል እንደዚህ አይነት ቤት ለቤት መዋያ ሲሆን ማለት ነው አቅም ቢኖረው እና ልጅቷንም ጥሩ መብያ ቤት ያወላት። ትምህርት እስከዛሬ ብትማር ኑሮ፣ አልተማረችም። ነው አስራ ሁለት ዓመቷ ነው ያሉት። ኧረ መስተሌ ልጅቷም ትልቅ ናት ነው ያሉኝ፣ እርግጠኛ ነኝ እና ያሉኝ ያልኩት በሚዲያ የሰማሁ ሲያወሩ ነው። እና ስለዚህ የሆነ ህይወታችንን በቃ የባሰ የሚያመሰቃቅል ከሆነ ባንወልድ፣ ወልድስ ከወንድስ ባንሄድ ምን ያደረግልናል? ምን አባቱ እንዴ፣ ምን ያደረጋል? አይ ወለድ ይቅር በቃ። እሷ ህይወቷን አጣች፣ ልጅቷንም የባሰ ስቃይ ውስጥ ነው ጥላት የሄደችው። ምንም ነገር እዚህ ጋር ማንንም ማንንም እስኪ ልጅቷን እንኳን እንትን የሚልላት የለም። ታውቃላችሁ ያው ሞት አለው ብላ አታስብም። በእርግጥ ግን ሞት እንዳለ ማሰብ አለብን። ምን እንደሚያጋጥመን ማሰብ አለብን። እግዚአብሔርን እና ማሰብ አለብን። የሆነን ፍጥረት ወደዚህ ምድር ስናመጣ ማሰብ አለብን። ችለን እናሳድገዋለን ችለን ካጠገቡነን እኛ እንንከባከባዋለን ወይስ ያሰው ካጎናችን ሆኖ ያግዘናል የሚለውን ማሰላሰል አለብን ግዴታ የጊዜው ስሜታችንን ብቻ አይደለም። እዛ ጋ አንትን ማለት ያለብንና አንዳንድ ነገሮችን ስናመጣ ለብዙዎች ማስተማሪያ ይሆናል። ትምህርት እንወስድበታለን አለን እንጂ አንጎዳበትም። ገብቷቸው አለካስ እንዲህም አለ እንዲህም ያስፈልጋል። ሰው ለካ ከጠገቤ ሊኖር ይገባል። ሰው ያስፈልጋል። ለካስ የሆነ ችግር ቢደርስብኝ የሆነ ነገር ብሆን ሰው ለካ ያስፈልጋል። ሰው በቃ የሚፈልጋችሁ ሰው ያስፈልጋል። ታውቃላችሁ ስቲል እንኳን አይደለም እንደዛ ኮንትራት ላይ ሁነን እንኳን ሳያስፈልጋል፣ እግዚአብሔር ነው የምላችሁ። እኔ እንዴት አደርሽ እንዴት ዋልሽ በየሰዓቱና በየጊዜው የምትባባለ ከሆነ የሆነ አንድ ቀን ደግሞ የሆነ ነገር ሁነህ፣ ምክንያቱም ሳይመች ምናምን ሆነህ፣ እንዴት አደርክ እንዴት አልክ ሳትለው ውለህ፣ ያ ሰው ሳይጠይቅ ከዋለ ያ ሰው እንደ ጓደኛም አይደለም። ምክንያቱም የሆነ ችግር ቢደርስልህም አይደርስልህም ማለት ነው፣ ገብቷችኋል። አይደርስልህም ልክ እንደዚች ልጅ ማለት ነው። የሆነ ነገር ቢሆን ዛሬ ምንሆና ሆን አነ ላይን ያልገባችው ዛሬ ምን ሆን እኔ ያላወራችው፣ ደናደር ያላለች፣ ደነዋል ያላለች ዛሬ ለምንድን ያላየዋት እዚህ ቦታ ላይ ብለን ልንፈላለግ ይገባል። በዛ ሰዓት አንዱ ለአንዱ ይደርሳል። የሆነ ነገር እንኳን ቢሆን ያን ህይወት እንኳ በሆነ ምክንያት፣ በርግጥ በፈጣሪ እጅ ነው ሁሉም ነገር የሚሆነው፣ ግን ለዛ ህይወት መትረፍ እንኳን ምክንያት ልንሆን እንችላለን፣ እንደዚህ ስንጠያየቅ ስንግባባ ሳጠገብ ስንሆን ማለት ነው። ግን አንዳንዴ ብቸኝነት ብቻ ብቻ መጓዝ ካጠቅሙ ጉዳቱ ነው የሚያመዝነው። እንግዲህ ይህች ልጅ ያው እሷም ሬሳዋም እርግጠኛ ነኝ አሁን እኔ እንጃ መዋጮ ሳይሉ ይቀራሉ እንዴ? እያሉኑ በቤይሩት ላይ ስንት ዶላር እየተዋጣ እንደሆነ ሬሳ እራሱ ወደ ሀገር የሚላከው የልጅቷ ቤተሰብ ቢገኙ፣ ልጅቷ ወረቀት ተጨርሶላት፣ ወረቀት ወጥቶላት፣ ብዙ ነገር ሁኖላ ነው ህፃኗም፣ እንዲበግብ ብዙ ዝም ብላ ተነስታ ምትገባ አይደለችም? ብዙ ነገር አለ። ይሄንን ይሄንን በስደት ሁነት ካምን ወልድ እግዚአብሔርን ይሄንን ይሄንን ብናስብ ብዙ ችግር እንዳለ ብዙ ነገር እንዳለ አጠገባችን ሰው ካለለ እነዚህ ልጆች ጥለናቸው በቃ ብዙ ነገር አለና፣ አበዛሁባችሁ። አመሰግናለሁ። ሁነት የሞቱትን ነፍሳቸውን በአጸደ ገነት ያኖራቸው። ያሉትንም እግዚአብሔር ቤተሰቦቻቸውን እግዚአብሔር መጽናናትን ይሰጣቸው። እግዚአብሔር ያጽናቸው። ሞት በቃ ይበለን። በስደት በተለይ እግዚአብሔርን እንደው ሞት አያሰማን። አመሰግናለሁ፣ ስለተከታተላችሁ።